አዲስ አበባ ለነዋሪዎቿ ምቹ ለዲፕሎማቲክ መቀመጫነቷ ደግሞ የሚመጥናት መልክ እንዲኖራት የኮሪደር ልማቱ አበርክቶ የጎላ ነው። የዚህ ማሳያ ከሚሆኑት አንዱ የሆነው ከሳርቤት፣ ጀርመን አደባባይ፣ ጋርመንት ፉሪ የኮሪደር ልማትም ለአገልግሎት ክፍት ሆኗል። አዲስ አበባ ላይ ከተጀመሩት ኮሪደር አንጻር አስራ አንደኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ናቸው ደግሞ ስድስተኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 165 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። የኮሪደር ልማቱ ህፃናትን ጨምሮ ሁሉንም የከተማዋ ነዋሪዎች ታሳቢ ያደረገ አካታሽ ልማት ነው። በስራ እድል ፈጠራ በኩልም የራሱ አስተዋጽኦ አለው። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። የህዝብ 40 መጸዳጃ ስፍራዎችን ሰርተናል የወንዝ ልማት አለው። አምስት ነጥብ ሁለት ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። የኮሪደር ልማቱ የከተማዋን ስታንዳርድ የጠበቁ የመሰረተ ልማት ስራዎችንም ተግባራዊ ተደርገውበታል። ስታንዳርዳይዜሽን የምንለው ከተማን ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንጻር መሰረተ ልማቱ ላይ የድሬኔጅ የስዌሬጅ፣ የመብራት እንደ ሸረሪ ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ የሆነ አዳዲስ ስራዎች የተሰሩበት ነው። በየጊዜው እየተሰራ ያለው ስራ የዜጎችን የኑር ሁኔታ የሚያሻሽል የሀገርን እድገት የሚያፋጥን በመሆኑ ቃል በተግባር የታየበት ነው። ለህዝባችን ቃል ገብተን ነበር ከልብ እናገለግላለን ከተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ እድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። በልማት ስራዎች ላይ ህብረተሰቡ ለሚያሳየው ተሳትፎና ድጋፍ ምስጋና ቀርቧል። የኮሪደር ልማቱ በአጠቃቀም ምክንያት እንዳይበላሽም ህብረተሰቡ እንክብካቤ እንዲያደርግለት ጥሪ ቀርቧል።